በስማ ወወልዶ መንፈስ ቅዱስ አህዱ አምላክ አመስራ ወሰኑ ለመጋቢት። በዛቲ እለት አንድ አምላክ በሚሆን በአቦ በመንፈስ ቅዱስ መጋቢት 22 በዝችም ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን ባህያ አገልገል ተቀምጦ በመዞሮ ሳህና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብም በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጭናውንም በወይን ሐረግ አለ። ዘካርያስም የጽዮን ልጅ አትፍሪን፣ እነሆ ንጉሰሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ሥራውም በፊቱ የተገለጠ ነው፣ በሃያ አገልገልም ላይ ይቀመጣል ላል። አብርሃምም የሰሬን ዝንጣፊ ይዞ መሰዊያውን በዞረ ጊዜ ይችን ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀ አለ። ሰሎሞንም የሕፃናት አንደበታቸው የተቃናቸው ነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርኩዛቸውንም በእጃቸው ውስጥ ነው አለ። ደግሞ መተካያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለይንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በወርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ ደብረ ዘይት አጠገብ ከምትሆን ቤተፋግ የደረሰ ደብረ ዘይት ወደሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታቸው ወደ አለ ሀገር ሂዱ። በገባችሁም ጊዜ ሰው ያልተቀመጠበት የአህያ ገልገል ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈቱታላችሁ? የሚል ሰው ቢኖር ጌታው ይሸዋል በሉ። የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያዋንም ግልገል ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው? ጌታው ይሻዋል። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ፣ ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊትም በኋላ የሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ብለው ሰምተው ተናገሩ። በእግዚአብሔርም ስም የምትመጣ የአባቶቻችን የዳዊት መንግስትም የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከአስራ ሁለቱ አርዲት ጋር ወደ ቢታኒያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትም በለሳየ በእርሷ ፍሬ ያገኝ እንደሆነ ሊያየው ሄደ። ወደ እርሷን በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም የበለስ ወራቱ አልነበረምና፣ ለዘላለም ከአንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያስወጣ ጀመር። የለዋጮችንም ሰንደቃቸውን ገለበጠ፣ ርግብ የሚሸጡትንም ወንበራቸውን ወደ ምኩራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስን ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ የጮው ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ ተቀመጠበትም። እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪነው ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር ጌታ ሳይሰቀል ጌታ በተሰቀለ ጊዜ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት፣ እንጂ እንዲህም አደረጉለት። አላዛር አላዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና፣ የሕፃናቱንም ምስጋና ደግሞ አላዛር ማስነሳቱን የካህናቱ አለቆችና ፈሪሳውያን ግን እርስ በእርሳቸው የምታገኙት ረብ ጥቅም እንደሌለ አታውቁም? ምን እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም፣ ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም፣ ሲሄዱ ልብሳቸውን በመንገድ ላይ ጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናቱ ቡርክት ቅድስት ከሆነች ከመቤታችን ድንግል ማርያም ጋር ስሙናይን ከሚባል አገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስሯ ተነቅላ ሂዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሂዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት።

በዚችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኢጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ነው። ከእርሱ በፊት የነበረ ኢጲስቆጶስ አባ በኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኢጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከሙናይንና ከአሮሳውያን ተኩላዎች በመልካም አጠባበቅ ህዝቡን ጠበቀ። የኤጲስቆጶሳት ጉባኤ በሰርድቅ በተሰበሰበ ጊዜ አባት ከዚያ ደርሶ አሬዎሳውያን ተከራከራቸው፣ ምላሽ አሳጥቶም አውግዞ አሳደዳቸው። አካኬዎስንም ከቂሳሪያ ሀገር ስብከቱ መንበር አሳደደው። አካኬዎስም ወደ ታናሹ አሬዎሳዊ ወደሆነው ቆስጠንጢኖስ ሂዶ ከማኅበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚያ አባት ቄድሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አሪዎሳዊ ንጉስ እና አባት ከኢየሩሳሌም አሳደደው። ሌሎችንም ብዙዎች ኢጲስቆጶሳትን ከአገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሂዶ ከአገሩ ኢጲስቆጶስ ከስልዋኖስ ጋር ተገናኘ። እርሱም ተራዳው፣ ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜም ያባት ከተሰበሰቡበት ውስጥ አንዱ እርሱ ነው። አካኪዮስንም ደገመው አውግዝተው ረገሙት። ዳግመኛም ወደ ንጉሥ ሂዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሱም ወታደሮች ልኮ ከዚያም ካልበት አሳደረው። ከበዚህ በኋላ መናፍቅ ቆስጠንጢኖስ ሞተ። ልጁ ሶስተኛው ቆስጠንጢኖስ ነገሴንም አባት ከተሰደደበት ወደ መንበረ ጵጵስናው መለሱ። አባቱ ያሳደዳቸውን ኤጲስቆጶሳት ሁሉንም መለሳቸው። ይህም አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶሲዎስንም በነገሰ ጊዜ ስለ መቅዶኒዎስ፣ ስለ ፓስሊዎስ፣ ስለ አቡሊናሪዎስ በቁስጥንጥንያ መቶ አምሳ ኤጲስቆጶሳትን ባንድነት ሰበሰበ። ይህም አባት በጉባኤ ውስጥ አንዱ ርሱ ነበር። ምናፍቃንን መመለስ የሚባሉ ጊዜው ከጎኖቹ ጋር ረገማቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ ሶስት መቶ አስራ ስምንቱ በሰሩት በጸሎታ ሃይማኖት ላይ ለመንግስቱን ፍጻሜ የለውም ከሚለው ቀጥሎ እንደሚል ጨመረ። የባህሪ ገዢ በሚሆን በሚያድን በመንፈስ ቅዱስ እናምናለን። ከአብ የተገኘ ከአብ ከወልድ ጋር እንሰግድለት እናመሰግነውን በነቢያት አድሮ የተናገረ ሐዋርያ አሰብስበው አንድ ባደረጓት ከሁሉ በላይ በመቶን ክብርት ንጽሕት ልዩ በመቶን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን የሚመጣውንም የዘላለም ሕይወት ከዚህ በኋላ አባት በመንፈስ ቅዱስ ተቃኝቱ ብዙ ድርሳናትን ተክሳታትን ደረሰ። ሁለተኛም ስለ ጸሎት ሃይማኖትና ስለ ትርጓሚውን ሌላ በውስጡ አስራ ስምንት ያህል ድርሳን ያለው መጽሐፍ ደረሰ። እርስም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ሆነ። በስናውን መንበር 33 ዓመት ኖረ፣ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን።

ህቡሬ መሐርና ኢየሱስ ክርስቶስ፣ ህቡሬ መሐርና ኢየሱስ ክርስቶስ፣ ህቡሬ መሐርና ኢየሱስ ክርስቶስ። የአባቶቻችን በረከታቸው ድልማት ተነሳ ረድኤታቸው ጥርጥር የለባት ሃይማኖታቸው ከኛ ጋር ትኑር ለዘላለሙ አሜን።